የምትወጅው ወንድ ጥሎች ሲሄድ በፍፁም ይህንን አታድርጊ። ይገባኛል፣ መለያየት በጣም ከባድ ነገር ነው። ግን ደግሞ ከዛ በኋላ የምታደርጋቸው ነገሮች የበለጠ ከባድ እንዲሆንና ትልቅ ጠባሳን ጥሎብሽ እንዲያልፍ ያደርጉታል። በደንብ አድርገሽ አዳምጪኝ። የምትወጅውን ወንድ ካጣሽ በኋላ እነዚህን አታድርጊያቸው። በጣም እንዲቆጭሽ እና እንዲጸጽትሽ የሚያደርጉ ነገሮች ናቸው። ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ከቆየሽ የወደድሽውን ያፈቀርሽውን ወንድ ባጣሽ ሰዓት ላይ ምን ምን ነገሮችን ማድረግ እንደሌለብሽና ከዚህ ስሜት ለመውጣት ደግሞ ማድረግ ያለብሽን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ውዴ ናፊዳርቱ ቤተሰቦች እንደምን አላችሁልኝ? ዛሬም እንደሰማችሁት ነው፣ በጣም ቆንጆ በሆነ ቪዲዮ ተመልሼ መጥቻለሁ። ዛሬ የምናወራው ስለመለያየት ነው። ከብሬክ አፕ በኋላ ከመለያየት በኋላ የሚደረጉ ነገሮች በጣም በጣም ወሳኝ ነገሮች ናቸው። ስለ እነሱ እናወራለን። ከዛ በፊት ግን ይሄ ሁለተኛ የዩቲዩብ ቻናሌ እንደሆነ ታውቃላችሁ። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በጣም በአጭር ጊዜ ውስጥ እያሳያችሁን ላለው ፍቅር ከልብ ከልብ አመሰግናለሁ። ከመጀመራችን በፊት ቪዲዮ ላይክ አድርጉት። አንቺ ላይክ አደረግሽ? እሺ፣ ሁላችሁም ካደረጋችሁ መጀመር እንችላለን። መለያየት ወይም ደግሞ ብሬክ አፕ የምንለው ከአንድ የፍቅር ግንኙነት መለየት በኋላ ያለው ጊዜ በጣም ከባድ ነው፣ ይገባኛል። ታዲያ ለምንድነው እንደዚህ አድርጉ እንደዚህ አታድርጉ የሚባለው ምትሉ ትኖራላችሁ ከባድ የሆነውን ነገር የበለጠ የሚያከብዱ ነገሮች የሚደረጉበት በጣም ጥንቃቄ የሚፈልግ ወቅትም ስለሆነ ጭምር ነው። የምትወጅውን ማጣት እንዲህ በቀላሉ የሚታለፍ አይነት ስሜት አይደለም። ለዛ ማድረግ ያለብሽ ነገሮች አሉ፣ ወደ መጨረሻ እነሱን እነግርሻለሁ። ብሬክ አፕ መለያየት ላይ በደምብ ልብ ልታስተው የሚገባው ነገር ምክንያት ሊኖርሽ ይገባል። ምክንያት አለመኖር ነገሩን የበለጠ ያከብድብሻል። ለምንድን ነው የምንለያዩ? ለምንድን ነው ጥሎኝ የሄደው? አንቺም ኮንሽ የወሰንሽው፣ ለምንድን ነው ይህን ውሳኔ የወሰንኩት? የሚለው ነገር ምክንያቱ የበለጠ እንድትበረች የበለጠ እንድትጠነክሪ ለቀጣይ ግንኙነት ደግሞ ራስሽን እንድታዘጋጅ የሚያደርግሽ ነገር ነው። ስለዚህ ምክንያቱን በደንብ አድርገሽ አጥርተሽ ልታውቂ ይገባሻል። በዚህ በዚህ ምክንያት መቀጠል አልቻለም። ምክንያት አለመኖር አንዳንድ ጊዜ በጣም ይከብዳል። ያለምንም ምክንያት እንዲሁ ዝም ብሎ የተለያዩ በቦታም ሊሆን ይችላል። በቃ እንደዚህ ባልታወቀ ምክንያት የተለያዩ ሰዎች በጣም ይከብዳቸዋል እና ከረዥም ጊዜ በኋላ ራሱ በቃ ያ ስሜት አለ። ምክንያት ስለሌለ ማለት ምክንያት ግን ቁርጥ እንዲያደርግልን እንድንበረታ፣ እንድንጠነክር፣ እንድንወስን ያደርገናል። በህይወታችንም በኖርማል ህይወታችንም ምክንያት ሲኖረን ለምናደርገው ነገር ጥክ ድረስ ነው የምንሄደው እና ምክንያት ያስፈልግሻል። ምክንያትሽን በደንብ ያዥ። የመጀመሪያው ነገር ከብሬክ አፕ በኋላ ማድረግ የሌለብሽ ነገር ቶሎ ወደ ሌላ የፍቅር ግንኙነት መግባት ነው። እውነት እውነቱም ስንነጋገር እኛ ሴቶች የሚያወሩን የሚጽፉልን፣ እንገናኝ የሚሉን ሻይ ቡና እንበል የሚሉን ወንዶች በዙሪያችን ብዙ ናቸው። የፍቅር ግንኙነት ላይ ሆነን ራሱ እንደዚህ አይነት መልእክቶች ከአንድ ከሌላም አቅጣጫ ይደርሱናል። ምንም እንትን የሌለው ነው አደለ? ይሄ እዚህ ላይ ድኒ የምናደርግ የለንም ብዬ ነው የማስበው። በቃ ይደርሱናል፣ ከየአቅጣጫው ይመጡልናል፣ መልክቶች ይመጡልናል። እንገናኝ የሚሉ ብዙ ወንዶች አሉ በዙሪያችን፣ የፍቅር ግንኙነት ላይ ሆነንም ሲንግል ሆነንም ማለት ነው። የፍቅር ግንኙነት ላይ ሆነን እነዚህን መልዕክቶች የምናስተናግድበት መንገድ የተለየ ነው። ብዙ ጊዜ አንሰጣቸውም ምናምን በቃ አለ አይደለም። የፍቅር ጓደኛም አለኝ ብለን በግልጽ የምንነግራቸው ይኖራሉ፣ ማንነግራቸውም ደግሞ ይኖራሉ እና የፍቅር ግንኙነታችን እንዳበቃ እነዚህ ሰዎች መጻፋቸውን እኛን ለማግኘት መሞከራቸውን በሚቀጥሉበት ወቅት አንድ ይሆናል እና ቶሎ ብለን ከእንደዚህ አይነት ደባሪ ስሜት ለመውጣት እንዴ፣ እገሌ እያለ ስንት የሚፈልገኝ ሰው እያለ ለም እንደዚህ ይደብራሉ፣ ለም እንደዚህ ያዝናለሁ፣ ምናምን አይነት በቃ የራሱ ጉዳይ፣ ፈታ ልበል በሚል እንደዚህ እድል መስጠት ይጀመራል ማለት ነው። በፊት ላይ ምንም እድል የማትሰጧቸው የነበሩ ሰዎችን ማውራት፣ ከነሱ ጋር መሆን፣ ከነሱ ጋር ጊዜ ማሳለፍ ይጀመራል። በዚህ ሁኔታ ታዲያ የፍቅር ግንኙነት ውስጥ ገብተሽ ራስሽን ታገኘዋለሽ። ከዛ ያንንም ለመርሳት ምናምን ምናምን በሚል ሰምጠሽ ትቀሪያለሽ ማለት ነው። ይሄ በጣም በጣም ስህተት የሆነ ነገር ነው። አንደኛ ከዚህ በፊት የነበረሽ የፍቅር ግንኙነት በመቋረጡ ማገገም አለብሽ። ራስሽን አይምሮሽን ፍሪ ማድረግ አለብሽ። ለሌላ ግንኙነት ሬዲ አልሆንችም በቃ ቶሎ ብለሽ ዘለሽ የገባሽበት ህይወት ነው እና በጣም ከባድ ነው። የመሳካት ፕሮባቢሊቲ በጣም በጣም ዝቅተኛ ነው። ግን ጥቂት እድለኛ የሆኑ ሰዎች በእንደዚህ አይነት ሁኔታ የተሳካ የፍቅር ግንኙነትን አግኝተዋል። በጣም ጥቂት። ስለዚህ እኔ ግን አሁን ፐርሰናሊ ብጠይቅኝ አልመክርሽም። የአንድ የፍቅር ግንኙነት እንዳበቃ ጊዜው ሰጂ በፍጹም ሌላ የፍቅር ግንኙነት ላይ ለመግባት አትቸኩይ። በዙሪያሽ የሚያወሩ ሰዎችም ለጊዜው ታያቸው። በእውነት የእውነቴን ነው የምላችሁ። ይሄ ስሜት ይገባኛል፣ ይከብዳል። ሁል ጊዜ የሚደወልልሽ የነበረ፣ ሁል ጊዜ እንክብካቤ የነበረች ልጅ፣ ሁል ጊዜ የምታገኙ የምታስብ ሰው የነበረ ልጅ፣ በዛም ሳይድ ደግሞ ለአንቺ ብዙ ነገር የሚያደርግ የነበረ ሰው በአንድ ጊዜ ቀጥ ሲል ይህን ስሜት መቀበል ይከብዳል። ግን ቢሆንም ቶሎ ብለሽ ሌላ ሰው ለመተካት አትጣደፊ፣ ተረጋጊ። ይሄ በጣም የሚጎዳሽ የሚፀፅትሽ ነገር ነው። ሁለተኛ መለመድ ከአንቺ ጋር እንዲሆን መለመን እንዲቆይ መለመን እንድትታረቁ መለመን ማልቀስ በመለመን በማልቀስ የሚሆን ነገር የለም። በእውነት የሚሆን ነገር ቢሆን ስንት ነገር ሆኖ ነበር። በእውነት አይደለም። ግን በቃ ፍቅር፣ በተለይ ፍቅር አይሆንም። ስለለመነሽ ምንም አታደርግም። ስለለመንሹ ምንም አይፈጠርም። ለጊዜው ባዘኔታ የሆነ ቀን መግዛት አለ አይደለም፣ እንደው ሁለት ቀን ሶስት ቀን ወይ ወራትን በቃ እስኪንትን እስኪልና እስክትረጋጋ በሚል ዝም ብሎ አላደለም ያ ደግሞ በጣም የሚያስጠላ ነገር ነው እና በቃ የፍቅር ግንኙነቱ እንዳበቃ ካወቅሽ ከዛኛው ሳይድ ፍላጎትም ከሌለ ካልፈለገ እሱ የፍቅር ግንኙነቱ እንዲቀጥል ካልፈለገ አንቺም ደግሞ የምታያቸው ነገሮች እንደው ጥሩ ካልሆኑና በቃ ይሄ ነገር መሆን አለበት ብለሽ ከወሰንሽ በኋላ ወደኋላ አትመለሽ አትለምኝ አትለማመጪ አታልቅሽ የአንቺ እንዲሆን ነገሮችን እንዲያስተካከል አታልቅሽ የሚወድሽ የሚያፈቅርሽ ይሄ ያንቺ የሆነ ሰው እነዚህን ነገሮች ማድረግ አይጠበቅብሽም። ከአንቺ ጋር እንዲሆን ማልቀስ፣ መለመን ምናምን አይጠበቅብሽም። በቃ ናቹራል ነው። ሁለታችሁም ተፈላልጋችሁ ደስ እያላችሁ ነው አብራችሁ የምትሆኑት እንጂ ይሄ አንዱ ለምነው አንዱ እንትን ብሎ ምናምን አይሆንም። የፍቅር ግንኙነት እንደዛ አይሆንም። ጥፋትም ካለብሽ ለጥፋትሽ ይቅርታ መጠየቅ ኖርማል ነው። ግን ያልፍና በቃ የሆነ የጥፋተኝነት ስሜት ይሰማሽና ምንልሽና ከዛ ወደ ልመና ትሄጃለሽ። የይቅርታ ልብ እኮ ያስፈልጋል። አይደለም ጥፋት ሰርቻለሁ ብለሽ ስታስቢ፣ ስታምኝ ይቅር ሊልሽ ካልፈለገ በቃ መተው ነው ማለት። የበለጠ ጥፋተኝነት ስሜት እየተሰማሽ በቃ ትለምኛለሽ፣ ታስለምኛለሽ። ምን አይሆንም እንዴ? ነገም እኮ ሌላ ጥፋት ልታጠፊ ትችያለሽ። እንዴት ልትሆኑ ነው? በቃ ይቅርታ ሊያደርግልሽ ካልቻለ፣ ይቅር ሊልሽ ካልቻለ ሙቭ አድርጊ በቃ። አብቅቷል ማለት ነው። ላንቺ ያለው ነገር አብቅቷል አይፈልግም ማለት ነው። ስለዚህ በመለማመት በመለመን ዕድሜ ለማስረዘም አትሞክሪ። ትግል ውስጥ አትግቢ። ይከበኛል አሁን እንደዚህ ብዬ ስናገርሽ ቀላል ነገር ይመስላል፣ አደለ እኔም ሳወረው አንቺ ምን አይተሽ የምትሉ ትኖራላችሁ። ስሜቱ ከባድ እንደሚሆን ሳልረዳ ቀርቻ አይደለም፣ ግን መሆን ያለበትን ነው። ምነቅሽ ምንም ያህል ከባድ ቢሆን ስሜቱ እንደዚህ በማድረግ የምታመጭው ለውጥ እንደሌለ አምነሽ መቀበል አለች። በመለመን በመለማመድ በማስለመን የሚመጣ ፍቅር የሚመጣ አዘኔታ ምናምን አዘኔታ ነው የሚኖረው ስ እንጂ፣ ፍቅር አይኖርም። ወይ ስታሳዝን፣ ወይ ተጎርታለች፣ ወይ በቃ ለምን እንደዚህ የሆነ ሰዎች ይሆናል፣ አይደለ ከአዘኔታ የሚመጣ ጥፋተኝነት እሷ እንደዚህ የሆነች በእኔ ምክንያት በቃ ምናምን የሚል ነው እንጂ ፍቅርን አታገኝም። አንቺ ደግሞ የሚያስፈልግሽ ፍቅር እንጂ አዘኔታ አይደለም። ስለዚህ እባክሽ እባክሽ አትለምኝ። ሶስተኛ እንዳልተጎዳሽ ለማሳየት መሞከር ወይም ደግሞ ፉክክር ውስጥ መግባት መለያየት አሁን ራሱ ይህንም ቪዲዮ በምሰራበት ወቅት እንዴ ደግሞ ነው እንድ ልጅ አረ ምን አባቱ እንዴ እንደዚህ ሁሉ ነገር ውስጥ አልገባም ምናምን የሚሉ ሰዎች ይኖራሉ፣ የሚሉ ሴቶች ይኖራሉ። መለያየት ቀላል ነገር አይደለም እውነት ስንነጋገር እንደዚህ የምናቃልለው ነገር አይደለም የምትወጂውን ሰው ማጣት የለመድሽውን አብረሽ ብዙ ያሳለፍሽውን ሰው መለየት መራቅ ቀላል ነገር አይደለም እሱን አምነን መቀበል አለብን ከመለየት በኋላ ከመራራቅ በኋላ ከጥሎች ሲሄድ የሚሰማ ስሜት አለ ያንን ስሜት መዋጥና ምንም እንዳልተፈጠረ ይሄዳ እን ምንሆናለሁ ስንት የሚፈልገኝ ሰው አለ ምናምን አይነት ስሜቶችን እያንጸባረቁ ምንም እንዳልተጎዳ ምንም እንዳልደበረው ምንም እንዳልከፈው ሰው ለመሆን መሞከር ከራስሽ ጋር ያለው ፀብ ማለት ነው። ውስጥሽ እንደምትወጂው ውስጥሽ እንደምታፈቅሪው ውስጥሽ እንዳሄድ እንደምትፈልጊ እየነገረሽ እንደተጎዳሽ እየነገረሽ አንቺ ግን ለሌሎች ሰዎች ማሳየት የምትፈልጊው እና የምትሞክሪው የምትናገሪው ምንም እንዳልተፈጠረ ነው እና ይሄ ከባድ ጦርነት ውስጥ ነው ያለሽው። በቃ አንቺ ለሰዎች ስለምታሳይው፣ ለሰዎች ስለምትነግሪው ምናምን አትጨናነቂ። ራስሽን አዳምጭ። ከባድ ነገር ነው። ተለያይታችኋል። ያን ደግሞ የሚፈጥርብሽ የስሜት መለዋወጥ አለ። ይደብርሻል፣ ይከፋሻል። እኔም አልወደድ ሰው ነኝ ብለሽ ልታስቢ ትቻለሽ፣ ልትወቅሽ ትቻለሽ። ራስሽን የሆነ አይነት ጥላቻ ሊሰማሽ ይችላል ለዛ ሰው ብዙ ነገሮች ይሰምሻል። እነዚህን ስሜቶች መቀበል አለብሽ። እነዚህን ስሜቶች ተቀብለሽ ስታልፊያቸው ነው እንጂ አደባብሰሽ ስታልፊያቸው አይደለም መፍትሄ የምታመጪው። ብዙ ሰው ግን የሆነ አደባብሶ ምንም እንዳልተሰማው ለመሆን በቃ ጸጉሩን ተሰርቶ አምሮበት ዘንጦ ምናምን ለመታየት እና ለመውጣት እንደ ከተለያዩ በኋላ እንደውም ምንም አልሆነችም የበለጠ አማረባት ለመባል ነው የሚጥረው እሱ ይቀብሽ። ትደርሽበታለሽ፣ ያምርብሻል፣ የእውነት ያምርብሻል። ከልብሽ ሾውን ተይው እና ራስሽን አዳምጭ። ለራሱ ጊዜ ስጪ። ለምትቀርቢያቸው፣ ለምትወጃቸው ሰዎች ስለሚሰማሽ ስሜት ተናገሪ። እንደከፋሽ ማልቀስ ካለብሽ ማልቅሽ። የምትወጃት ጓደኛሽ ንገሪያት። ሌሎች የሚረዱኛል ብለሽ የምታስቢያቸው ሰዎች ንገሪያቸው፣ እንደከበደሽ እንደተጎዳሽ በቃ ያንን ስሜት ተሰምቶሽ እንዲያልፍ ነው እንጂ ቀብረሽ እንዲያልፍ አታድርጊ። በኋላ ላይ በጣም ይጎዳሻል። ከዚህ እንዳልተጎዳሽ ለማሳየት አትሞክሪ። ሌላኛው ደግሞ ከዚህ ጋር የዚህ ማለት የምፈልገው ፉክክር ውስጥ አትግቢ። ምናልባትም እሱ ከአንቺ ከተለየ በኋላ ወይ ሌላ ሴት ጋር ህይወት ጀምሮ ሊሆን ይችላል ምናምን፣ ሌላም ሌላም ነገር እና አንቺ እሱ ባደረገው ስቴፕ ልክ ለመራመድ አትሞክሪ። እሱ የሆነች ሴት ይዟል ከተባለ አንቺ የሆነ ሰው ይዘሽ ለማሳየት አለ አይደለ፣ እንደዚህ አይነት ነገር ውስጥ አትግቢ። ለራስሽን ኑሮ ኑሪ፣ ለራስሽ ጊዜ ስጭ። በቃ ከህይወትሽ እንዲወጣ ፈቃጅነት፣ ስለሱ ብትች አትስሚ፣ አትይ። ካልቻልሽ ብቻ የሚመጡትን ነገሮች ሰምተሽ ሪያክት ላለማድረግ ሞክሪ። የምትችበት ፕሮባቢቲ ካለ ደግሞ ስለሱ ላለማየትና ላለመስማት ሞክሪ። አራተኛ ወንዶችን በሙሉ መጥላት፣ አዎ፣ በጅምላ ማለት ነው። የጎዳሽ የበደለሽ አንድ ወንድ አለ እና እሱ ባደረገው ነገር ሁ ወንዶች ወንዶች እንደዚህ ናቸው፣ ወንዶች አጭበርባሪ፣ ወንዶች ውሸታም፣ ወንዶች እንደዚህ እያልሽ ውስጥሽ ጥላቻ መያዝ በጣም ይጎዳሻል። በጣም ማለት ነው። ሲጀመር ጥላቻ የተሞላ ልብ ራሱን ነው የሚጎዳው። ሌላን ሰው የጎዳ ይመስለዋል፣ ግን የሚጎዳው ራሱ ነው። እና ስለዚህ ለጥላቻ ቦታ ትስጪ። የጎዳሽ እገሌ የሚባል ሰው ነው እገሌ የሚባል ሰው ጥሩ ሰው አይደለም ብለሽ እለፍ እንጂ ወንዶች በሙሉ እንደዚህ ናቸው፣ ወንዶች በሙሉ አጭበርባሪዎች ናቸው የሚል ነገር ለራስሽ እየነገርሽ እየነገርሽ በመጣሽ ቁጥር በጣም ውስጥሽ በጥላቻ እየተሞላ እና ፍቅርን እያጣሽ ነው የምትሄጂው። ፍቅር የሌለው ሰው ደግሞ ደስታ የራቀው ሰው ነው የሚሆነው። ጥላቻ ወደ ውስጥሽ እንዳይሞላ በደንብ ተጠንቀቂ። ግን ይገባኛል፣ ከባድ ስሜት ነው። ግን ቢሆንም እገሌ እንዲህ ነው ብለሽ እሱ ላይ ፎከስ አድርጊ። ሌሎች ሰዎች እንደዚህ አይደሉም። ጥሩ ሰዎች እንዳሉ ሁሉ መጥፎም አሉ። ጥሩ ወንዶች እንዳሉ ሁሉ ጥሩ ያልሆኑ ወንዶችም አሉ። ጥሩ ሴቶች እንዳሉ ሁሉ ደግሞ ጥሩ ያልሆኑ ሴቶችም አሉ። ስለዚህ በዚህ ልክ ነገሮችን ሰፋ አድርገሽ ለማየት ሞክሪ። ወንዶችን በሙሉ አትጥ አምስተኛ፣ ራስሽን መጥላት። አሁን አራተኛ ላይ ካልኳቸው ተቃራኒ ነው። ይሄ እንግዲህ በድሎኛል ብለሽ ስታስቢ፣ አጭበርብሮኛል ወይም ዋሽቶኛል ወይም ከድቶኛል ብለሽ ስታስቢ፣ ጥፋቱ የሱ ነው ብለሽ ስታስቢ ሆነ ሁሉንም መጥላቱ ትክክል እንዳልሆነ አውርተናል። ጥፋተኛ ነኝ ብለሽ ስታስቢ፣ ወይም ደግሞ እሱ አልወደደኝም እሱ ከኔ ጋር ሊሆን አልፈለገም እሱ ጥሎኝ ሄደዋል የሚለውን ነገር ስታነሽ ደግሞ አንዳንዴ ራስን መጥላት ይመጣል። እኔ ማልወደድ ሰው ስለሆንኩ ነው። እኔ ማልፈለግ ሰው ስለሆንኩ ነው። እኔ ቆንጆ ስላልሆንኩ ነው። ለዚህ ነው ያልወደደኝ፣ ለዚህ ነው ያልፈለገኝ። እኔ እሱ እንደሚፈልጋቸው አይነት እንደሚፈልጋት አይነት ሴቶኛ አልተገኘሁም። በቃ እኔ አልሆንም ማለት ነው። እኔ ለፍቅር አልሆንም ማለት ነው። እኔ የሚወደኝ ሰው የለም ማለት ነው እያልሽ እራስሽ፣ በቃ እንደዚህ አይነት ሜሴጆች እየነገርሽው ራስሽን እንድትጠይ፣ በቃ አልወደድም ማለት ነው ብለሽ ስብር እንድት ለራስሽ ያለሽ ነገር እንዲወርድ ዝቅ እንድታደርጊ እራስሽን የሚያደርግ ስሜት ግን እንደዚህ አይነት ነገሮች በሚሰሙበት እንደዚህ አይነት ስሜቶች በሚሰሙ ሰዓት ላይ አንደኛ እንዲቆጣጠሩሽ አትፍቀጅላቸው። ሁሉ ጊዜም ለራስሽ አንቺ የምትወደጂ አንቺ የምትፈቀሪ አንቺ በፈጣሪ ምሳሌ የተፈጠርሽ ውድ ሴት እንደሆንሽ ለራስሽ መንገር ያስፈልጋል። ሁሌም በማንኛውም ሁኔታ ፍቅር ውስጥ ስለሆንሽ ሰው ሲወድሽ ብቻ ሳይሆን በሁሉም ሁኔታ ራስሽን መውደድን ተማሪ። ከነስህተትሽ፣ ከነጥፋትሽ፣ ከነንከንሽ፣ ከነደካማ ጎኖች ራስሽን መውደድ ለራስሽን የሚያጥላሉ ነገሮችን ወደ ውስጥሽ ላለማስገባት ብሎክ ነው ማድረግ ያለብሽ። እድል መስጠት የለብሽም። የእውነቴን ነው የምልሽ። ምንም ይፈጠር ምን ማለት ነው፣ ምንም አጥፊ፣ ምንም በዲ ሰዎች፣ ምንም ስለአንቺ የሚያስቡት ነገር ምንም ይሁን ምን፣ ራስሽን ለመጥላት ራስሽን ዝቅ ለማድረግ ቦታ እንዳትሰጭ። እንዳልኩት ነው በፈጣሪ አምሳል የተፈጠርሽ ውድ ውብ መሆንሽን ወቂ። በመጀመሪያ ሁሉ ሰው ስለወደደሽ ያ ነገር አይጨምርም። ሰው ስላልወደደሽ ያ ነገር አይቀንስም፣ ውድነትሽ አይቀንስም። በዛ መልኩ ራስሽን የምትረጂ ሴት ሁኚ። ሲቀጥል የፍቅር ግንኙነት ሁሉ ነገር ስለአንቺ አይደለም። አልወደደሽም ማለት አንቺ የማትወደጂ ሴት ስለሆንሽ አይደለም። በጣም ብዙ ምክንያቶች አሉ። በጣም ብዙ ፋክተሮች አሉ። በጣም የምትወደጂ በጣም ውብ ሴት ሆነሽ አልወደደኝም ብለሽ እንዳልኩት በጣም ብዙ ምክንያቶች አሉና ሁሉን ነገር ከራስሽ ጋር ብቻ በማያያዝ ራስሽን አትጢ ለራስሽ ያለሽን ዋጋ አታሳንሽ እዚህ ላይ በደንብ አድርገሽ ተጠንቀቂ ያልወደደሽ ያላፈቀረሽ ሌሎች ብዙ ምክንያቶች ይኖራሉ ኢቨን አንቺ እንኳን ጥፋተኛ ሆነሽ ቢሆን ኢትስ ኦኬ በቃ ያልሰራው በዚህ በዚህ ምክንያት ነው ይህን ማለፍ አልቻለም እኔ ከዚህ ስህተቴ መማር አለብኝ መለወጥ አለብኝ ለእኔ ያለው ሰው ደግሞ ይመጣል ይህን ስህተቴን ይህን ጥፋቴን ይህን በደሌን አርሜ ተስተካክዬ ሊጓዝ አለው የሚለውን ነገር ነው ማወቅ እና ለራስሽም ደጋግመሽ መንገር ያለብሽ። ስለዚህ እኔ ቆንጆ ማንም ይምጣ ማንም ማንም ይሂድ በህይወትሽ ራስሽን መውደድን ሁሌ ተማሪ። ራስሽን ለመጣት በፍጹም ቦታ እንዳትሰጭ። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ሁልጊዜም ፍቅረኛሽን ወይም ያጣሽን ጥሎሽ የሄደውን ሰው ብቻ መውቀስ ሁላችንም ሰዎች ነን። ጥፋት እናጠፋለን፣ እንሳሳታለን። ግን ብዙ ጊዜ የማስተውለው ነገር እኔ በግሌ ማለት ነው ብዙ ሰዎችን ስለማማከር የብዙ ሰዎችንም ታሪክ ስለምሰማ መጥተው ሲነግሩ ሁሉ ጊዜ የዛን ሰው ጥሩ ያልሆነን ነገር ነው እንደዚህ አድርጎኝ እንደዚህ በድሉኝ፣ እንደዚህ ሆኜ ምናምን ነው የሚሉኝ። እኔ ከዛ መለስ ብዬ እስኪ አንቺ ራስሽን ምን አድርጌያለሁ ብለሽ ታስቢያለሽ? ምንድን ነው የኔ ጥፋት ብለሽ ታስቢያለሽ? ወይ ደግሞ ምንድነው የኔ ጥፋት ብለ ታስባለህ ብዬ መልሼ እጠይቃቸዋለሁ እና እንደዛ ስላቸው ብዙ ሰዓት ነው የሚወስድባቸው ለመመለስ ለማሰብ። እነሱ ያጠፉትን ነገር አይምሯችን ውስጥ ሁልጊዜ እኛ አናጠፋም፣ እኛ ትክክል ነን፣ እኛ ስህተት የለብንም የሚል ነገር ነው ምንነግረው እና ያ ደግሞ ትክክል አይደለም። እኛም ሰዎች ነን እኮ ልክ እንደ ፍቅር አጋሮቻችን እኛም ሰዎች ነን እናጠፋለን፣ እንሳሳታለን። ስለዚህ ይህንን አስተሳሰብ ከአእምሮሻ ውጭ መጀመሪያ ነው። ያላጠፋም ጥፋተኛ እሱ ነው፣ እንደዚህ አድርጎኝ፣ እንደዚህ በድሎኝ ምናምን ምናምን። እርግጥ ነው የመጨረሻውን ነገር ያደረገው ወይም በድሎች ወይ ጥሎች ሄደው እሱ ሊሆን ይችላል። ግን ያ እንዲሆን አንቺስ ምን ያረግሽው ነገር አለ? አንቺስ አስተዋጽኦ ምንድን ነው እሱም፣ በደንብ ራስሽ ላይ በደንብ መርምሪ። ይህንን ደግሞ የምታደርጊው ለሱ ብለሽ አይደለም፣ ለራስሽ ብለሽ ነው። ቀጣይ ህይወት ስለሚጠብቅሽ፣ ቀጣይ ህይወት ስለሚያስፈልግሽ። ስለዚህ ምንድነው፣ የኔ ስህተት ምንድነው፣ የኔ በደል ምን ማድረግ የለብኝም ነገር ምን ነበር፣ ምን ላይ ነው ያጠፋሁት እሱም ያደረገውን ነገር ደግሞ እንደዚህ እንዴት ነበር ሪያክት ማድረግ ያለብኝ፣ እንዴት ነበር መመለስ ያለብኝ፣ ማለፍ የሌለብኝም ነገሮች አልፌ ይሆን እንዴ የሚሉ ጥያቄዎችን ራስሽን በደንብ በደንብ አድርገሽ ጠይቂ። የሄደውን ሰው ብቻ ጥፋተኛ ማድረግ ቀላል ነው። እንዲያርጉኝ እንዲበድሉኝ ቀላል ነው። ራስሽን ግን ራስሽ መውቀስን ተማሪ። እንደዚህ እንደዚህ ያድርገሻል፣ እንደዚህ እንደዚህ ማድረግ አልነበረብሽም እያልሽ ራስሽን መውቀስ ተቻልሽ ዋ፣ በጣም ትልቅ ነገር ነው። በቀጣይ እንዴት አይነት ጎበዝ ሴት እንደምትሆኚ ልነግርሽ አልችልም። ስለዚህ እነዚህን ነገሮች ከመለየት በኋላ ፕሊስ ፕሊስ አታድርጓቸው። ናፊ፣ እነዚህን አታድርጎ ካልችን እሺ፣ ምንድን ነው የሚደረገው? ምን ማድረግ አለብን የምትሉ ትኖራላችሁ። በጣም ወሳኝ የሆኑ ጥቂት ነገሮችን ልንገራችሁ። መጀመሪያ ማድረግ ያለባችሁ ነገር የሆነውን መቀበል ነው። በቃ ተለያይተናል ጥሏችሁን ከሄደ ጥሎም ሄዷል። ተለይቶኛል፣ እንደዚህ ሆኗል የሚለውን ነገር መቀበል፣ ከተፈጠረው ነገር ጋር አለመጋፋት። በቃ ሆኗል አንዴ ሆኗል አንዴ ተፈጥሯል፣ ይሄ ነገር ሀፕን አድርጓል የሚለውን መቀበል፣ ውስጣችሁ ያለውንም ስሜት መቀበል። እንዳይሄድም ልትፈልጉ ትችላላችሁ። ምን ልትፈልጉ ትችላላችሁ? ይህን ስሜት ዲኔ ማድረግ ወይም መሸሽ ምናምን፣ እንዳልተፈጠረ ማሰብ ሳይሆን መቀበል፣ እየሆነ ያለው ነገር ይሄ ነው ብሎ መቀበል። ይሄ በጣም የሚጠቅም ነገር ነው። ሁለተኛ፣ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ከሚወዱ ችሁ ለእናንተ ጥሩ ስሜት ካላቸው ከሚፈልጓችሁ ሰዎች ጋር ጊዜ ያሳልፉ። ይህንን ጊዜ በምታሳልፉ ሰዓት ላይ ቅድም ያልኳችሁ ያቺ የመጠላት ያለመፈለግ አይነት ስሜቷ እንድትቀንስ አቅም እንድታጣ ያደርጋታል። በዙሪያ ለካ የሚወዱኝ ሰዎች አሉ፣ ስለ እኔ የሚያስቡ የሚፈልጉኝ ሰዎች ለካ አሉኝ የሚለውን ነገር እንድታስታውሱ እንድታስተውሉ ያደርጓቸዋል። ስለዚህ ከምትወዱት ጋር ጊዜ አሳልፉ። ለጓደኞቻችሁ የሚሰማችሁን ስሜት ንገሯቸው። ከዚህ ስሜት እንዲወጧቸው አዳዲስ ቦታዎች መሄድ ጥሩ ነገር ነው። ስለዚህ ይሄንን አድርጎ ሞክሩት። ሶስተኛ ደግሞ ራስሽን በደንብ አድርገሽ ተንከባከቢ፣ ራስሽን ጠብቂ። ቅድም እንዳልኩት ለሾው ለማሳየት ውይ አምሮባታል ምናምን ብለሽ ለመውጣት ሳይሆን በዚህ ሰዓት ላይ የሚሰማሽን ስሜት አንደኛ በማዳመጥ ሁለተኛ ፊዚካሊ ራስሽን ላለመጉዳት በመሞከር በመጠንቀቅ ምንም ከባድ ቢሆን እንደው ራስሽን ለመንከባከብ ራስሽን ለመጠበቅ ሞክሪ። አዳዲስ ነገሮችንም ማድረግ ይረዳል። ብዙ ሰዎች ከብሬክአፕ በኋላ የፀጉር ስታይላቸውን ምናም ሆነ ያለባበስ ስታይላቸውን ምናምን ይቀይራሉ። እንደ አዲስ የመታደስ አይነት ስሜት ስላለው ነው። እና አዳዲስ ነገሮችን ማድረግ ይጠቅማል። ያመንሽበትም ምትወጁ የምትፈልጊውን አዳዲስ ለውጦች ለማምጣትም ይሄ ጥሩ ጊዜ ነው ብዬ አስባለሁ። አራተኛ ሶሻል ሚዲያ ላይ ፖስት ማድረግ እና እሱም ፖስት የሚያደርጋቸውን ነገሮች መከታተል አቁሚ። አንቺ ሶሻል ሚዲያ ላይ እንደዚህ እየተሰማኝ ነው እንደዚህ ሆኛለሁ እንደዚህ የሆነ ጊዜ ላይ ቴሌግራም ላይ በቃ ሰው ምን ሁኔታ ላይ እንዳለ በቃ ቴሌግራም ፕሮፋይሉን ገብቶ ማየት ይቻል ነበር፣ አይደለ? በቃ እንደዚህ የሆነ የሚለጠፉ ጥቅሶች ምኖች ምናምን ነበሩ። እንደዚህ አይነት ነገሮችን ፕሊስ አታድርጊ። ጥቅስ ምናምን አታድርጊ። በቃ ያለሽበትም ሁኔታ የሚገልጽልሽ የሆነ ጥቅስ የሆነ ቦታ አይተሽ ሊሆን ይችላል። በቃ አይተሽ እለፊው ሄደሽ እሱ እንዲያይልሽ አትለጥፊ፣ ወይም ሌሎች ሰዎችም እንዲያዩት አታድርጊ። በጣም እንደዚህ አይነት ነገሮችን አታድርጊ። እንደዚህ አይነት ነገሮችን ነገሮችን ከማባባስ በዘለለ የሚያመጡት እንትን የለም፣ ይሄን ነው የተባለ የሚያመጡትሽ ነገር የለም እና እነዚህን አታድርጊ። እሱንም ደግሞ አትከታተይ። እንደዚህ ለጠፈ፣ እንደዚህ ሄደ፣ ከጓደኞቹ ጋር ነው ደስ ብሎት አድርግ እንደዚህ ምናምን የሚሉ ነገሮችን አቲ፣ ብትችይ ራቂ፣ እሱን ላለማየት ሞክሪ። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ ምንድነው እነዚህን ሁሉ ነገሮች አድርጋችሁ ለውጥ ማምጣት ካልቻላችሁ ምናልባትም ረዘም ላለ ጊዜ አባችሁ ቆይታችሁ ከነበረ የተለያያችሁት፣ ስትለያዩ የነበረው ነገር በጣም ከባድ እና ለመቀበል አስቸጋሪ ከነበረ በቃ ብዙ ነገሮች ያጋጥማሉ። በእነዚህ መንገዶች እራሳችሁን ማሻሻል፣ ወደ ጥሩ ስሜት ማምጣት ካልቻላችሁ በእንደዚህ አይነት ጉዳዮች ዙሪያ የሚሰሩ አማካሪዎች አሉና እነሱ ጋር ሄዳችሁ ለማውራት፣ የሚሰማችሁን ስሜት ለመግለጽ ሞክሩ በጣም የሚያግዝ ነገር ነው። በነገራችን ላይ ሳይካሲስቶች አሉ፣ ካውንስለሮች አሉ በዚህ ጉዳይ ላይ የሚሰሩ እና እነሱን ለማውራት እነሱን ለማግኘት ሞክሩ። በጣም ያግዛል። በጣም ብዙ ሳይንቲፊክ የሆኑ መንገዶችን እየተከተሉ እያወሯችሁ የሚሰጧችሁ በጣም ብዙ ነገሮች አሉ እና እንደዚህ በማውራት በካውንስሊንግ ብዙ ነገሮችን ማስተካከል ትችላላችሁ እና እንደዚህ አይነት ቦታዎች ላይ መሄድ አማራጭ ነው እና ተጠቀሙበት። በጣም ብዙ አሉ አሁን ላይ እግዚአብሔር ይመስገን እዚህ ሀገር ላይ እየተለመደ መጥቷል። ሰው የሚሰማውን ስሜት ሳይካትሪስት ጋር ባለሙያ ጋር እየሄደ ማውራት፣ መናገር እየተለመደ መጥቷል እና እነዚህንም መንገዶች መጠቀም ልክ ሲያመው ሰው ይሄድልህ ሆስፒታል ልክ እንደዛ በቃ የሆነ ጥሩ ያልሆነ ስሜት እየተሰማችሁ ነው። ከዚህ ስሜት ደግሞ መውጣት ትፈልጋላችሁ። በራሳችሁ መንገድ ሞክራችሁ ሳትችሉ ስትቀሩ አማራጭ አለና እና እነዚህን አማራጮችም እንድትጠቀሙ እመክራለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደጠቀማችሁ እንደተማራችሁበት እርግጠኛ ነኝ። ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ተመልክታችሁት ዋው ናፊ፣ የዛሬው ደግሞ ለእኔ ነው በጣም አድርጌ ያመሰግናለሁ እያላችሁ ግን ደግሞ ላይክ አላደረጋችሁትም ማለት በቃሽ፣ ችግር የለውም። አሁንኑ ላይክ አድርጉት። በነገራችን ላይ በተደጋጋሚ ላይክ አድርጉ ላይክ አድርጉ ብላችሁ ዩቲዩብ አልጎሪዝም ቪዲዮ ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲደርስ ስለሚያደርገው ነው። ስለዚህ ሁል ጊዜ ኔን ቪዲዮች ስታዩ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ።